አጠፋበት። ቲክቶክ ነበረኝ የሆነ ቲክቶክ አልቀበልም አለኝ። የሆነ ሰው ፊትን ማለት ነው። እና አንዳንድ ያስጠላል ማለት ነው። እነሱ ሰላም መሆናቸው ነው። እእነሱ ስላ ት እነሱ የእኛ ላይ አሁን በአሁን ሰዓት እናቴ የስራ ሆነንባቸዋል ማለትም፣ ስለ ራሳቸው ማውረቱ ተው ማለት ነው። ስለኛ ጉባኤ ላይ ስላሉት ጉዳይ ነው የሚያወሩት። ይሄ ማለት ደግሞ እኛ ውስጣቸው ላይ ተቀርጠን ነው የተቀመጥነው ማለት ነው። የሰው ልጅ ካስጠላሽ፣ እኔ አሁን አንድ ሰው ካስጠላኝ በቤት ስምሽን ራሱ አላነሳም። ስለደባሽ ማለት ነው። እነሱ ደግሞ አርባ ሽሪን ሰዓት ማለት ነው። ስለ እኛ ነው የሚያዩት። ጭራሽ የራሳቸው ደጋፊ ረስተውታል። የእኛን ዱባይ እንደዚህ ማለት ይሄ ማለት ማለት ነው። ያ ጭንቅላት ስራ ሆነንባቸዋል ማለት ነው። የባልጠ ለእነሱ ፎቶ መዘቅጠቁ ሳይሆን እኛ የራሳቸው ልጆች እያቀበጥን እነሱን መሸፈን ነው ያለብን ማለት ነው። እነሱን ነው መሸፈን ያለብን። እነሱ ማታት እናቴ አንዴ ውሸታቸውን ነው ይላሉ። እስከ ነገ ድረስ ይሄን ፎቶ ነገ እንኳን ላላነሳ እችላለሁ። እነሱ እስከሚያነሱ ድረስ ማለት ነው። እነሱ አያነሱ አያቸው። እነሱ አያነሱ እነሱ እነሱ ማለት ነው። አንዷ ቤት አሁን ደግሞ ምን አይነት ፋሽን እንዳመጣሽ አላውቅም። ጭራሽ ሩታይም ፕሮፋይል ግጥም አርግተው አርግተው ውስጣቸው ስትገቢ የተዘቀዘቀ ሽሽሩኛል። እኔ መሽ መስላችሁን የመስለታ ገባና አየዋቸው ጊዜ ሩታይም ፕሮፋይል አደረጉ ልጆች፣ እዚህ ምን ያደርጋሉ? አኩኝ ከዛ የሆነ ኮሜንት ላ የእኛ ልጆች ምን ታደርጋላቸው ስላቸው አውቀው ነው በእኛ ፎቶ እያደረጉ ነው እንጂ የእኛ ልጆች አይደሉም እነሱ አሉ።

እኔ ራሱ ስንት ቤት ኮሚቴ ምን ምን ነው፣ ባል ወንድሟ የለም። ከሱ ጋር በጣም እኮ ነው የሚያሳዝነው፣ ግን የሚደረገው ደሞ የቲዲኤፍ ልጅ አለ። ከቲዲኤፍ ደሞ አለ የሆነ ልጅ አለ ከሱ ጋር

እኔ እኮ ስማቸው ቀይረው ቀይረው ቀይረው እራሱ እኔ አራት ነው። ልጆቹ በሳምንት ሳምንት ስማችሁን እየቀየሩ በጣም ቀይረዋል። እኛ ልጆች ማለት ነው ሲላቸው ኤ አር ያረጉታል ሲላቸው በቃ ብዙ ነገር ነው የሚያደርገው። እኔ ልንገርሽ መምህረት ምን እንዳሉ ልንገራቸው ልብላቸው። ደግሞ በሌሊት ነው የሚገቡት የሚገርማቸው ነገር ማለት ነው ማርያምን እኔ እኔ ገና ተመለሳቶ እንድትሄድ ተልኮልኝ ፎቶ ወደ አንቺ አልደበልኩ ምህረት ከእዛ ምን አደረገው መሰለሽ፣ ገዝተ ስክሮን ስክሮን አንቺ ተለስክ ሽንት ቤት ሂጅ፣ እንቅልፍም ቢያለኝና ስክሮን ስክሮን እያረኩ ያለፍኩ እያለ መጣሁ። ከእዛ ኮፒ የምትባላለች ኮፒ አረጋት እራሳትን፣ ኮፒ ኮፒ አይ፣ ኦርጂናል ናት

ጃኔ ያደረገችው ጃኔ ያች አሁን ጆን ያደረገች ደግሞ መላሷ ልስ እንዳይመስልሽ ተናገር አ ማለት ነው። ለፎሎ ብላችሁ ነው ከማንም ጋር እያነሳችሁ የምለጥፏት። አሁን እዛ ጎረቤቶቻችን እየሰደቧት፣ የማይሰርባስደለም ኮሜንት ላይ ከማንም ጋር እናንተ ግን አላተኩሩ። ምናልባት እኔ ምንድን ነው ቁጭ አልኩች እናንተ ጋር እንዴ፣ ሰላም ያውሪ እንጂ ስራ እየሰራሁ ታወረጫ ነው።

አንስቻሉ፣ አለች አየሻቸው፣ ግፍጠናቸ ማን ነው? ጎረቤታችን ነው። ችግር እኮ የለውም፣ ተደመርየ ችግር እኮ የለውም። ኖርማል ነው፣ በቤቷ ነው፣ ችግር የለውም። ምንድን ነው? አጭር አጭር ማራ እኮ አይደለም፣ እጁ ረዥም ነው። ከዛ ደግሞ እንደ ፒንክ እንደዚህ አይነት ነው።

ይታይም እኮ ነው የሚታየው፣ ጀርባቸው ኮልክለዋለ። እሷ ብዙ አይታይም፣ ችግር የለው አይታይም፣ አይታይም። ከየት አምጥቶ ነው የሚፖስቱት? እስኪ ደግሞ ማለት ነው አለኝ ንፖስታለን። ሆን እውነት ይሆን ማለት ነው። ምንም ምንም ቢፐሱቷት፣ ሩጣ ሩጣናት አትቀየርም። ሲጀመር ኖርማል ልብስ ነው፣ ሌላም ባደገላቸው እየሄዱ ነው። እኔ አሁን ማለት ነው ውዶች የለተኛ ነው ዋይፋይ ነው ማጠፋው ከአንድ ሰዓት ብቻ ነው። ይህች ሀቢባ የምትባል ሴትዮ ግን እውነት በዚህ ደረጃ በቃ መሃይም፣ ደንቆሮ፣ ሌባ፣ አጭበርባሪ፣ አታላይ ናት እንዴ? ምንድን ነው የምትለፈልፊ? ምንድን ነው የምታወሪው? ህገ ወጥ ደላሎች ህገ ወጥ ደላሎች ከፍሏቸው ነው ምናምን ምና አባሽና እኔነኝ አካውንት ሲን አዘጋውብሽ፣ እኔነኝ የተቃወምኩሽ። የተቃወምኩሽን ነገር ደግሞ አስቀምጨልሻለሁ። ህገ ወጥ ደላሎች አጋልጫቸው። እነዚህ ህገ ወጥ ደላሎች እኔን ከፍለው ያንቺን አካውንት እንዲዘጋ አደረጉ። ለምን አታጋልጭ? ተዓል አለም ከጠሪቅ ከፍ ወጥ ወብ ወብ ስለዛ አካባቢ ስለዛ ነገር ብዙ እውቀት ከሌላችሁ አትዳፈሩ።